መጪውን ክረምት ምን በማድረግ ለማሳለፍ አስባቸዋል? በእርግጥም ብዙዎቻችን ተማሪዎች እረፍት ነን የዩኒቨርሲቲ ተማሪዎች እረፍት ነን የምንሆነው። አብዛኞቻችን ደግሞ እንደየስራችን ባህሪ እረፍት እምንሆን እንኖራለን እማነ እንኖራለን። ዘ ፖይንቲስ ሶስት ወሩን ምን ለማድረግ አስባቸዋል? የምሰሩት ነገር ደግሞ ካልወሰናችሁ እኔ የሶስት ወር ቻሌንጅ ላስጀምራችሁ። የሶስት ወር ቻሌንጅ ዩቲዩብ ላይ ኤአይን በመጠቀም ቪዲዮዎችን መስራት ከዛም በኋላ ደግሞ ከሶስት ወር በኋላ ሞኔታይዝ አድርጎ ገንዘብ መስራት መጀመር። ይህ እኔ ያሰብኩት ቻሌንጅ ነው። አሁን ላይ ቻሌንጁን ጀምረነዋል። በቴሌግራም ግሩፕ ክሬት አድርገን ወደ 55 ሰዎች ጆይን አድርገዋል፣ አሁን ይህን ሪከርድ በማድረግበት ሰዓት። ከዚህም በኋላም ደግሞ ይጨምራል ብዬ አስባለሁ። ስለዚህ ጊዜያችንን ዋይዝሊ ተጠቅመን ያለውን ቴክኖሎጂ ተጠቅመን በኦንላይን ስልካችንን ኮምፒውተራችንን ኢንተርኔት ኮኔክሽናችንን ተጠቅመን ኤአይዎችን በመጠቀም ቪዲዮዎችን በመስራት ተከፋይ መሆን እንችላለን። ስለዚህ ይህ ቪዲዮ የደረሳችሁ በእርግጥም እናንተን ስለሚመለከታችሁ ነው። አክሽን ውሰዱ፣ ግሩፓችንን ጆይን አድርጉ። ለሚመጡት ሶስት ወራቶች ውስጥ ኮንሲስታንትሊ፣ በተከታታይ ቪዲዮዎችን እየለቀቅን ኤአይ ላይ ምን አይነት ቪዲዮዎች ይሰራሉ ኤቭሪቲንግ የሚል ሆነ ዩቲብ ቻናል ላይ ለቀቄላችኋለሁ። እሱም ቪዲዮ የታችሁ በደንብ መረዳት ትችላላችሁ። ሊዮ ፋሚሊ ላይ ገብታችሁ ይሄንን ተምሌን ክሊክ አድርጎትና ተመልከቱት። ኦልሞስት ሙሉ ለሙሉ ኤአይን ተጠቅሞ ሰዎች ምን ያህል ገንዘብ ሜክ እያደረጉ እንደሆነ ያሳየውበት ቪዲዮ ነው። ስለዚህ ያንም በደንብ ካያችሁና ከተረዳችሁ በኋላ በእርግጥም ራሴ ላይ መስራት ፈልጋለሁ፣ ይህንን ስኪል መማርና ማወቅ ፈልጋለሁ የምትሉ አክሽን ውሰዱና ግሩፓችን ጆይን አድርጉ። ከዚም በኋላ ለሚመጡ ሶስት ወራቶች ውስጥ እነዚህን ቪዲዮዎች እየሰራን በዩትዩብ ላይ ገንዘብ ሜክ ማድረግ እንችላለን። ከዛ ውጭ ደግሞ ጎን ለጎን ኤአይን እንዴት አድርገን መጠቀም እንችላለን የሚለውንም ደግሞ እንማራለን አሁን ላይ ወደድንም ጠላልም ኤአይ ብዙ ስራዎችን ቴክ ኦቨር እያደረገ ነው። ብዙ ስራዎችን እየቀማን ነው። ስለዚህ እኛም ወደፊት ስራችንን እንዳንቀማ ኤአይዎችን ማወቅ፣ መጠቀምና በኤአይ ገንዘብ መስራት ይጠበቅብናል። ያንን ለማድረግ ደግሞ ሀው ቱ ዩዝ ኤአይ የሚለውን በደንብ ልታቁ ይገባል። ስለዚህ ይህንን ደግሞ በዚህ ሶስት ወር ቻሌንጅ ላይ በደንብ ታቁታላችሁ። ከዛ መልፋችሁ ስክሪፕት መጻፍ፣ ቪዲዮ መስራት፣ ኢሜጆችን መስራት ኤቭሪቲንግ ትጀምራላችሁ ማለት ነው። ስለዚህ ይህንን ቻሌንጅ ጆይን አድርጉ ተቀላቀሉት። የምር ትልቅ ለውጥ የምናመጣበት ጊዜ ነው የሚሆነው። እኔም ከእናንተ ጋር አንድ ቻናል ከፍቼ ይህንን ቻሌንጅ እቀላቀላለሁ ማለት ነው። ስለዚህ ፕሮግረሳችንን አብረን እየገመገምን እንሄዳለን። ይህንን ቻሌንጅ ተቀላቀሉ፣ ትልቅ ለውጥ እናመጣበታለን። ይመቻችሁ።